ትራምፕ ኢትዮጵያን ጨምሮ በመቶ ሀገራት ላይ ቀረጥ ጣሉ። ፕሬዚዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ የመቶ ሀገራት ወደ አሜሪካ የሚልኳቸውን ሸቀጦች ላይ ቀረጥ መጣላቸው ይታወሳል። ሰላም ጤና ይስጥልን፣ ኢትዮ ከረንት ሚዲያ ተከታዮችና ና አድማጮች እንደምን አላችሁ? ዛሬ የምንመለከታቸው የአሜሪካው ፕሬዚዳንት በአዲሱ ማዕቀባቸው በመቶ ሀገራት ላይ የጣሉትን ቀረጥ በተመለከተ ሰፋ ያለ ዜና ይዘን ቀርበናል። እንዲሁም በመቶ ሀገራት ላይ በተጠለባቸው ቀረጥ ላይ እያንዳንዱ የሀገሪቱ መሪ ምን ምላሽ ሰጡ የሚለውን ሰፋ ያለ ዜና ትንታኔ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። የአሜሪካው ፕሬዝዳንት ትራምፕ ትናንት ረቡዕ መጋቢት 242017 ዓ.ም ይፋ ያደረጉት ቀረጥ ከሁለተኛው የዓለም ጦርነት ወዲህ ትልቁ የዓለም አቀፍ ንግድ ለውጥ ነው። ትራምፕ ሀገሪቱ ላይ የጣሉት የመነሻ ቀረጥ ምጣኔ 10 በመቶ ነው። ይህ ቀረጥ መጠን ለምርጫ ቅስቀሳ ባደረጉት ጊዜ የእቅዳቸው አካል አድርገው ከተጠቀሱት ቁጥር ጋር ተመሳሳይ ነው። የአሜሪካ መንግስት ወደ ሀገሪቱ ምርቶች የሚልኩት ስልሳ ሀገሮች የለየላቸው አጥፊዎች በሚል ምድባ ውስጥ አካቶታል። በዚህ ምድባ ውስጥ የተካተቱት የአውሮፓ ሕብረት፣ ቻይና ለተከተሉት ፍትሐዊ ያልሆነ የንግድ ፖሊሲ ምክንያት ከፍተኛ የቀረጥ ምጣኔ እንደሚጣልባቸው ትራምፕ ቀድመው ተናግረው ነበር። እንደ ዋይት ሃውስ ገለጻ ከሆነ 10 በመቶ የቀረጥ ምጣኔ የተጠለባቸው ሀገራት ላይ እርምጃ ተግባራዊ መሆኑን እንደሚጀምር ከመጪው ቅዳሜ መጋቢት 27 ቀን 2017 ዓ.ም ምረጃ ጀምሮ ነው ብለዋል። ከፍተኛ ቀረጥ የተጠለባቸው አንዳንድ አንድ ሀገር ውሳኔ ተፈጻሚ መሆን የሚጀምረው የሚቀጥለው ሳምንት ሚያዝያ አንድ ጀምሮ መሆኑን ገልጸዋል። በመሆኑም ኢትዮጵያ ከ2014 ዓ ም ጀምሮ የተወሰኑ ሀገራት ምርቶቻቸውን ከቀረጽና ከታሪፍ ነጻ በመሆኑ ወደ አሜሪካ ገበያ እንዲያስገቡ ከሚፈቅደው የአገዋ እድል ተጠቃሚ ውጭ የተደረገባቸው ኢትዮጵያ በትራምፕ ቀረጥ የተጣለባቸው ሀገራት ዝርዝር ውስጥ እንደተካተተች ሮይተርስ ያወጣው መረጃ ያመለክታል። በኢትዮጵያ ላይ የተጣለው የቀረጥ ምጣኔ 10 በመቶ ሲሆን፣ በዚህም መሰረት አዲስ አበባ በመጪው ቅዳሜ ጀምሮ ወደ አሜሪካ የሚላኩ ምርቶች ተጨማሪ ታሪፍ ይጠብቃቸዋል። ትራምፕ በኢትዮጵያ ላይ የጣሉት 10 በመቶ ቀረጥ በሁሉም ሀገራት ላይ ያስቀመጡ የቀረጥ መነሻ ምጣኔ ቤዝ ላይን ታሪፍ ነው። ኢትዮጵያ እንደ አውሮፓያ ነው በ2024 465.8 ሚሊዮን ዶላር የሚያወጣ ምርት ወደ አሜሪካ መላኳን የሀገሪቱ መንግሥት መረጃ ያመለክታል። ኢትዮጵያ ወደ አሜሪካ ከምትልካቸው ምርቶች ውስጥ ዋነኛ ቡናና የጨርቃጨርቅ ውጤቶች እንደሆኑ መረጃዎች ይጠቁማሉ። ኢትዮጵያ ባለፈው የአውሮፓኑ ዓመት ወደ አሜሪካ የለከቻቸው ምርት ከ2023 እንደ ኤሮፓ አቆጣጠር ጋር ሲነጻጸር የ24.4 ሚሊዮን ዶላር ቅናሽ ታይቶበታል። ይህ አይነቱ ወደ አሜሪካ የሚላኩ ምርት ቅናሽ ኢትዮጵያ ከአጋዋ ዕድል ተጠቃሚነት ከታገዱ በኋላ በተለይ በጨርቃጨርቅ ምርቶች የውጭ ንግድ ታይቶ እንደነበር በገንዘብ ሚኒስቴር ድረገጽ ላይ የወጣው አንድ ጥናት አሳይቷል። ኢትዮጵያ ከአገዋ መታገዷን ከሶስት ዓመት አስቀድሞ በ2011 ዓ ም ይህን ዕድል መጠቀም የ246 ሚሊዮን ዶላር የሚያወጡ ምርቶች ወደ አሜሪካ ልካለች። ኢትዮጵያ አገዋን በመጠቀም አብዛኛው ትልክ የነበረው ጨርጫ ጨርቃጨርቅ ምርቶች ብቻ ነበሩ። አገዋ እግድ በኢትዮጵያ ንግድ ላይ ያስከተለው ንዝረትና የተገኘው ትምህርቶችን በተመለከተ ጥናት እንደሚያመለክተው ከሆነ በ2014 ዓ.ም ኢትዮጵያ ካመረተቻቸው አጠቃላይ የጨርቃጨርቅ ምርቶች ውስጥ 60 በመቶ የተላከው ወደ አሜሪካ ነበር። 2015 ዓ.ም በተካሄደው ጥናት እንደሚያሳየው ከሆነ ኢትዮጵያ ከአገዋ መታገዷን ተከትሎ እድል ሲጠብቅ የነበሩ 63 በመቶ ጨርቃጨርቅ አምራቾች ወደ አሜሪካ የላኩት ምርት ቀንሷል። 39 በመቶ አምራቾች ደግሞ ሰራተኞቻቸውን አሰናብተዋል። በትግራይ ጦርነት ተከትሎ መንግስት በፈጸመው የሰብአዊ ጥሰት ምክንያት ኢትዮጵያ ከአጎዋ እድል ወጪ ወጭ ከተደረገች በኋላ ለሶስት ተከታታይ ዓመታት ወደ እድሉ ተጠቃሚነት መመለስ አልቻለችም። ወደ ጎረቤት ሀገራት ስናልፍ ኢትዮጵያን ከሚያዋስኗት ስድስት ሀገራት ውስጥ አምስቱ በዶናልድ ትራምፕ ታሪፍ ቡጥ ያርፎባቸዋል። በአሜሪካ ታሪፍ ያልተጣለባቸው ብቸኛው የኢትዮጵያ ጎረቤት ሀገር ሶማሌ ነች። ጎረቤት ሀገር ኬንያ ኤርትራ፣ ጅቡቲ፣ ሱዳን እና ደቡብ ሱዳን የተጣለባቸው ቀረጥ ምጣኔ ከኢትዮጵያ ጋር በተመሳሳይ 10 በመቶ ነው። ግብጽ በተመሳሳይ የ10 በመቶ ቀረጥ ተጥሎባታል። በአፍሪካ ሀገራት ከፍተኛ የሆነው 50 በመቶ ቀረጥ የተጣለባት ሌሴቶ ላይ ነው። በመቀጠል በማዳጋስከር 47 በመቶ፣ ሞሪሺየስ 40 በመቶ፣ ቦትስዋና 37 በመቶ ከተጣለባቸው የአፍሪካ ሀገራት መካከል ናቸው። አንጎላ በ32 በመቶ ሊቢያ፣ 31 በመቶ ደቡብ አፍሪካ 30 በመቶ ቀረጥ የተጣለባቸው ሲሆኑ፣ ናይጄሪያ 14 በመቶ ቀረጥ ተጥሎባቸዋል። በነጩ ቤተመንግስት መንግስት የለየለት አጥፎች ተብለው በተለዩት ስልሳ ገደማት ሀገራት ላይ ከማዜ አንድ ጀምሮ የሚተገብረው ያጸፋ ቀረጥ እንደሚጣልባቸው ተገልጸዋል። ከእነዚህም አገራት መካከል ምርቶቹ ላይ ከፍተኛ ቀረጥ የተጣለው አሜሪካ ላይ ከቀረጽ ውጭ የሆኑ ንግድ መሰናክሎች ያስቀመጡት የአሜሪካ ኢኮኖሚ ግብር ለማስነሳት እይን እንደተንቀሳቀሰ መንግስት ያመነባቸው እንደሆነ ተነግሯል። ይህ አይነቱ ቀረጥ ከተጣለባቸው የአሜሪካ ንግድ አጋሪ መካከል የሚከ ከተሉት ይገኝበታል። ካናዳ፣ ሜክስኮ በአዲሱ የታሪፍ ዝርዝር ውስጥ አልተካተቱም። የዋይት ሃውስ ባለስልጣን የሁለቱ ሀገራት ጉዳይ ከዚህ ቀደም በተላለፈው ፕሬዝዳንታዊ ትእዛዞች የተቀመጡ ማዕቀፎች በመጠቀም እንደሚታይ ተገልጿል። ሁለቱ ሀገራት ፌንታሊንና የድንበር ጉዳዮች በተመለከተ በዚህ ቀደም የ25 በመቶ ታሪፍ እንደተጣለባቸው ይታወሳል። እዚህም በተጨማሪም ትራምፕ ወደ አሜሪካ በሚገቡ በሁሉም ተሽከርካሪዎች ላይ የ25 በመቶ ቀረጥ እንደሚጣል አስታውሰዋል። ተንታኞች ይህን እርምጃ የንግድ ጦርነት በማባባስ በአሜሪካ ላይ ከፍተኛ ዋጋ ጭማሪ እንደሚያስከትልና ይህም የሀገሪቱ እርገት መጠን እንደሚያዘገይ እየተናገሩ ነው። በዓለም ዙሪያ አንዳንድ ሀገራት ኢኮኖሚያዊ ውርቀት እንዲያጋጥመው ሊደረግ እንደሚችልም ስጋታቸውን ገልጸዋል። ትራምፕ ግን ሀገራት ከፍተኛ ቀረጥ በመጣል እና ሌሎች ንግድ እንቅፋቶችን በመጠቀም በአሜሪካ ጥቅም የበላይነት እየወሰዱ መሆኑን ይህ እርምጃ አስፈላጊ መሆኑን ቀረጡን ይፋ ሲያ ደርጉ ተናግረዋል። ትራምፕ ይህንን ብሔራዊ የአደጋ ጊዜ አዋጅ ይፋ ሲያደርጉት አምስት አስር ዓመታት የሚልቅ ጊዜ አሜሪካ በቅርብና በሩቅ ቆዳ ጠላት ሀገራት ስትዘረፍ፣ ስትሰረቅ፣ ስትደፈር፣ ስትመዘበር ነበር ብለዋል። እርምጃው የኢኮኖሚያዊ ነፃነት አዋጅ ነው ብለውት ተደምጠዋል። ታሪፉ ለምንድነው ድነው እንዴትስ ይሰራል? ታሪፍ ቀረጥ ከሌሎች ሀገራት የሚገቡ ምርቶች ላይ የሚጣል ግብር ነው። በብዙ ጊዜ ቀረጥ የሚሰላው የምርት ዋጋ የተጣለውን የግብር መጠን በመቶኛ በማስላት ነው። ለምሳሌ የ10 ብር ዋጋ ባለው ምርት ላይ የ25 በመቶ ቀረጥ ከተጣለ የሸቀጡ ዋጋ ሁለት ብር ከ50 ሳንቲም ጭማሪ ያደርጋል ማለት ነው። ይህም ቀረጥን ለመንግስት የሚከፍሉት የውጭ ሀገር ምርት ሀገር ውስጥ የሚያስገቡት ኩባንያዎች ናቸው። ኩባንያዎች ለመንግስት የከፈሉ ቀረጥ ለማካካስ ሲሉ ምርቱን ለደንበኞች የሚሸጡበት ጊዜ ከመደበኛ ዋጋ ላይ የተወሰነ ወይም ሙሉ ጭማሪ ሊያደርጉ ይችላሉ። ትራምፕ ይፋ ያደረጉት ዓለም አቀፋዊ የአጸፋዊ ቀረጥ በአሜሪካ ምርቶች ላይ ቀረጥ የጣላ ሀገራት ኢላማ ያደረገ ነው። ይሁንና ትራምፕ የጣሉ ቀረጥ ሀገሪቱ አሜሪካ ምርቶች ላይ ከጣሉት ያነሰ መሆኑን ይከራከራሉ። ትራምፕ ቀረጥ እንደ መሳሪያ የሚጠቀሙት ለምንድን ነው? ሲባል ቀረጥ የፕሬዝዳንት ትራምፕ ኢኮኖሚያዊ ራዕይ ማጠንጠኛ ነው። ፕሬዝዳንት ታሪፍ የሚወስዱት ቃል እንደሆነ ተናግረዋል። ይሁንና ትራምፕ በውጭ ምርቶች ላይ የሚጣለው ቀረጥ አሜሪካውያን ገዢዎችን የሀገር ውስጥ ምርቱ እንዲገዙ እንደሚያበረታታ የሀገሪቱ ኢኮኖሚ እንደሚያሳድግ እንዲሁም የሚሰባሰበውን የታክሲ መጠን እንዲጨምር እንዲያደርግ ይከራከራሉ ለምሳሌ አሜሪካ በ2024 በአውሮፓ ህብረት ጋር በነበረ ንግድ ልውውጥ የ213 ቢሊዮን ዶላር ጉድለት አጋጥሟታል ትራምፕ ይህን ጉድለት ግፍ ነው ሲሉ ጠርተውታል ከዚህም ተጨማሪ ፕሬዝዳንቱ ከጅምሩ ኢላማ ውስጥ ባስገባቸው ቻይና፣ ሜክሲኮ እና ካናዳ ላይ ታሪፍ በመጠቀም የሶስት ሀገራት ስደተኞችና እጽዎች ወደ አሜሪካ እንዳይደርሱ የማስገደድ ፍላጎት አላቸው። ትራምፕ ከዚህ ንግድ ፖሊሲ ምክንያት የሀገሪቱ ኢኮኖሚ ውርቀት ሊያጋጥመው ይችላል የሚለው ስጋት ውርቅ ከማድረግ ተቆጥበዋል። የአሜሪካ የንግድ ሚኒስተር ሀዋርድ ሉቲንግ ታሪፍ የኢኮኖሚ ውድቀት ቢያስከትል እንኳ ተገቢ ነው ብለዋል። ከዚህ ቀደም ትራምፕ የጣሏቸው ቀረጦች ተፈጻሚነታቸው እንዲዘገይ፣ እንዲሻሻሉ፣ እንዲሰረዙም ተደርገዋል። ከዚሁም ጋር ተያይዞ ዶናልድ ትራምፕ በሀገራት ላይ የጣሉት አዲሱ ታሪፍና የዓለም መሪዎች ምላሽ ምን ነበር? የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮን ዴሌን በአሜሪካ የተጣለችው ታሪፍ ከፍተኛ ጫና እንደሚኖረው አስጠንቅቀዋል። ዶናልድ ትራምፕ ወደ አሜሪካ የሚገቡ ሸቀጦች ላይ አዲስ ታሪፍ ለመጣል መወሰናቸው ለዓለም ኢኮኖሚ ትልቅ ጉዳት ነው ሲሉ የአውሮፓ ሕብረት ኮሚሽን ኃላፊ ኡርሱል ፎን ዴሌን ተናግረዋል። ቻይና የዶናልድ ትራምፕ እርምጃ በመቃወም ተገቢው ምላሽ ለመስጠት ቆራጥ መሆኗን ገልጻለች። ይህ የቻይና ማስጠንቀቂያ ምላሽ የተሳ ከተሰማ የአሜሪካ ፕሬዝዳንት ከመጋቢት 27 2017 ዓ.ም ተመረጀ ጀምሮ ወደ አሜሪካ በሚገቡ ሁሉም ምርቶች ላይ የአስር በመቶ ታሪፍ መጣላቸው ይፋ ካደረጉ በኋላ ነው። ከመጋቢት 29 2017 ዓ.ም ጀምሮ ደግሞ ስድሳ የሚጠጉ ሀገራት ከፍተኛ የሆነ ታሪፍ ተጥሎባቸዋል። ዶናልድ ትራምፕ እርምጃቸው ፍትሐዊ ባልሆኑ የንግድ ፖሊሲ ላይ የተሰጠ ምላሽ መሆኑን ተናግረዋል። አክለው በውሳኔዎች ላይ በጣም ቸር ለመሆን መሞከራቸው አብራርተዋል። ረቡዕ ዕለት ትራምፕ ታሪፍ የአሜሪካ ማምረቻዎች ለማሳደግ እንደሚውል ገልጸው እርምጃቸው አሜሪካ እንደገና ሀብታም ያደርጋታል ብለዋል። ሐሙስ ማለዳ መግለጫ የሰጡት ቮንዴል ሌን አዲሱ ሀገራት ላይ የተጣለው ግብር በዓለም ዙሪያ በሚሊዮች የሚቆጠሩ ሰዎች አስፈሪ መዘዝ ይዞ እንደሚመጣ ገልጸዋል። የአውሮፓ ኮሚሽን ኃላፊ አውሮፓ የተቀናጀ አካሄድ እንደምትከተል ቃል ገብተው ብረቱ እያደረገ ያለው ድርድር ካልተሳካ ያጸፋ እርምጃ ለመውሰድ እየተዘጋጀ መሆኑ አስጠንቅቀዋል። በመካከላችን አንዳች ላይ እርምጃ ከተወሰደ ሁላችንም እንደተወሰደ ተደን ቆጥራለን ብለዋል። የትራምፕ አጋር የሆነችው ኢጣሊያን ፖለቲከኛ ጆርጅ ሜሎኒያ ውሳኔው ስህተት ነው ካሉ በኋላ አሜሪካ ጋር የንግድ ጦርነት ላለመጀመር እንደሚሰሩ አስታውቀዋል። የስፔኑ ፔድሮ ሳንቼስ በበኩላቸው ሀገራት ለሁሉም ክፍት የሆነ የዓለም ለመፍጠር ቁርጠኛ ትቀጥላለች ሲሉ የአይርላንድ ፖለቲከኛ ታኦዥን ሚሼል ማርቲን ደግሞ የትራምፕ ውሳኔ ማንም የማያተርፍበት ሲሉ ጠርተውታል። የፈረንሳዩ ፕሬዝዳንት ኢማኑ ማክሮ ሐሙስ ዕለት በአዲሱ ታክስ ከተጎዱ የንግድ ዘርፍ ተወካዮች ጋር በቤተ መንግስት እንደተናገረው ጽፈት ቤታቸው አስታውቋል። የአውሮፓ ህብረት ውጭ ከአሜሪካ ፕሬዝዳንት የለየላቸው አጥፊ ተብለው የተፈረጁበት አገራት መካከል አንዱ የሆነችው ቻይና አሁን ባለው 20 በመቶ ቀረጥ 30 በመቶ ታሪፍ ታሪፍ ተጥሎባታል። ይህ በአጠቃላይ የታክሲ ግዴታ ቢያንስ አምሳ አራት በመቶ ያደርሰዋል። የሀገሪቱ የንግድ ሚኒስትር አሜሪካ ታሪፍ በፍጥነት እንድትሰርዝ የጠየቁ ሲሆን ቻይና የራሷ መብት ጥቅም ለማስጠበቅ በቁርጠኝና የጽፋ እርምጃ ተወስዳለ ብለዋል። ወደ አሜሪካ የምትልከው ምርት የ32 በመቶ ታሪፍ የተጣለባት ታይዋን በበኩሏ እርምጃው በጣም ምክንያታዊ የጎደለው በማለት ጠርተዋለች። የደቡብ ኮሪያ ተጠባባቂ ፕሬዝዳንት ሃን ዳክሶን እንዳሉት ከሆነ የዓለም ንግድ ጦርነት እውን ሆኗል ካሉ በኋላ መንግስታቸው የንግድ ቀውሱን ለማሸነፍ የተለያዩ አማራጮች እንደሚወስድ ተናግረዋል። ጃፓን የተጣለባት 24 በመቶ ታሪፍ እጅግ በጣም ያሳዝናል ካለች በኋላም የዓለም ንግድ ድርጅት የአሜሪካ ጃፓን ስምነቶች የሚጥስ ነው ብለዋለች። ከዚህ ዜና በኋላ በፊት ከአሜሪካ የሚገቡ ምርቶ የተጣለባቸው ታሪፍ ሙሉ በሙሉ ያነሳቸው እስራኤል 17 በመቶ ታሪፍ የተጣለባት ሲሆን በዚህም እጅጉ መደናገጣቸውን የሀገሪቱ ባለስልጣን ለመገናኛ ብዙሐን ተናግረዋል። ከአሜሪካ ወደ ሀገሪ ውስጥ የሚገቡ ምርቶ የተጣለው ታሪፍ ሙሉ በሙሉ ለመሰረዝ ስንወስን ይህ እርምጃ እንደሚያስቀር እርግጠኛ ነበርን ብለዋል። የዋይት ሀውስ ባለስልጣን በአሜሪካ ምርቶ የከፍተኛ የሆነ ታሪፍ በሚጥሉ እንደ ቻይና ላሉ ሀገራት የተሰጠው ምላሽ መሆኑን ገልጸዋል። የአውስትራሊያው ጠቅላይ ሚኒስተር አንቶኒ አልቤዝ ሀገራችን 10 በመቶ ታሪፍ ከተጣለባቸው መካከሎች መሆኗን ጠቅሰው አሜሪካ ከፍተኛ የሆነ ያልተገባ ታሪፍ ይከፈላል ብለዋል። መንግስታቸው የአጸፋ እርምጃ እንደማይወስድ የገለጹት የጠቅላይ ሚኒስትሩ ዝቅተኛ እርገት የሚያመራ ፉክክር ውስጥ አንቀላቀልም ብለዋል። የሆነና በላቲን በአሜሪካ የግዙፍ ኢኮኖሚ ባለቤት የሆነችው ብራዚል በትራምፕ የተጣለው 10 በመቶ ታሪፍ በመቃወም አዲስ ሕግ አጽድቃለች። የሀገሪቱ የውጭ ጉዳይ ሚኒስትር የአጸፋው እርምጃ ለመውሰድ የዓለም ንግድ ድርጅቶች ጨምሮ የሁለትዮሽ ንግድ ውስጥ ያሉን አማራጩ በሙሉ እንገመግማለንም ብለዋል። እናያለንም ብለዋል። ዶናልድ ትራምፕ እርምጃቸው ይፋ ካደረጉ በኋላ በኋላ ብዙም ሳይቆይ የአሜሪካ የገንዘብ ሚኒስተር ስኮት ቤንስ አጋሮች የአጸፋ ምላሽ እንዳይሰጡ ተናግረው አርፈው እንዲቀመጡ በጸጋ እንዲቀበሉ ተናግረዋል።